ማወቅ ያለብን እኛ ስደተኞች ወይም ደግሞ ለስራ አብረን ከሀገር ስንወጣ በህይወታችሁ ማሰብ ያለባችሁ እዛ እዛ አልሄድም ሳይሆን ሰርቼ ገንዘብ አገኛለሁ ወይ ገንዘብ የምታገኙበትን ነገሮች ነው ማሰብ ያለባችሁ። እና ብዙ ሰው ወዶና ፈልጎ አይሰደድም። የሀብታም ልጅ አይሰደድም። ምክንያቱም ቤት ውስጥ የሆነ እንዴት ነው፣ ስንዴ ውስጥ እንክርዳዳ አይጠፋም አይደለም የሚባለው። እያንዳንዳችን ቤተሰብ ውስጥ ወይም እያንዳንዳችን ቤት ውስጥ አንድ የተሰደደ ሰው አለ። ለምሳሌ ብዙዎቻችን አይደ ነው እንደታጊ እንደማስረዳችሁ። እና እኔ ብዙ ጊዜ አንዳንድ ጊዜ በውስጤ ብዙም ማስባቸው ነገሮች ይኖራሉ። ግን እነዚያ ነገሮች ማለት አይሳኩም አይሳኩም። ስላችሁ ምን መሰራችሁ? እቅድ ብዙ ጊዜ አቅድ አለው እና እነዚ አቅዶች በቃ እኔ የማስበው እንደዚህ ከዛ ደግሞ እንደዚህ፣ ግን ደግሞ ምንም ቢሆን እግዚአብሔር ይመስገን ጤና ካለ ነገ ከነገ ወዲያ ሀሳባችሁ እቅዳችሁ ይሳካና ወደ ሀገራችሁ ትሄዳላችሁ ማለት ነው። ታዲያ ይሄ ምንድን ነው? ምን ልትንፈልገች ነው? ልትሩ ትችላላችሁ። እሱን ደግሞ ሌላ ጊዜ በቃ ቪዲዮ ሰራላችኋለሁ። ለዛሬው ግን ቻናሌን ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ፕሊስ ስወዳችሁ ላይክ ግጁኝ። ላይክ ያስፈልገኛል። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንግዲህ ዛሬ በሌላ ቪዲዮ በሌላ ስመጥቻለሁ። ለቻናሪ አዲስ ከሆናችሁ ፕሊስ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሰብስክራይብ የምታደርጉኝ ቪዲዮውን የምታዩ በሙሉ አመሰግናለሁኝ፣ ኑሩልኝ። እንግዲህ ዛሬ አብሬ ሻንጣ እያስተካከርኩኝ ለምን ቪዲዮ አልሰራም ብዬ አሰብኩኝ፣ እና በዛውም አንዳንድ ነገሮች ነጋችኋለሁኝ። አብራችሁ ሁኑ። ሻንጣ እያስተካከርኩ ነው እንደምታዩት፣ ምታዩት እዚህ ጋር ሁለት ሻንጣ አለ። እነዚህ ሻንጣ እዚህ ጋር አሁን ሰመር ሙቀት ስለሆነ የሙቀት ልብሶች እዚህ ውስጥ አስቀምጬ ነው። የሙቀት እየመጠሰ ስለሆነ የሙቀት ልብሴን እዚህ ጋር አስቀምጬ ኖ ተምታታብኝ። ታታብኝ የብርድ ልብሴን ልብሴን እዚህ ብርድ ሲሆን የምለብሳቸው ልብሶች እዚህ ነበሩ። ሰመር ስለሆነ ግን አሁን ብርድ ወዳለበት ሀገር ልሄድ ስለሆነ ይህንን ሻንጣ ይዤ ነው የሚሄደው። ስለዚህ ይህንን ሻንጣ ላስተካክል ነው ጋይስ። አብራችሁኑ የልትይ ነው ምናምን እንዳትሉኝ፣ እነጋችኋለሁ። ሲሄድ ትላላችሁ እና እዚህ ጋር አሁን እዚህ ሙቀት ስለሆነ ያለውበት ሀገር አሁን ማለት ነው። እዚህ ታውቃላችሁ ሙቀት መጥቷል እና ሙቀት ስለመጣ ከዛ ተሰጥተው አላወቅኩኝም ነበረ እኔ የሙቀት የሙቀት ልብሱን አሁን እቺ የክረምት ልብሴን እዚህ ጋር ነበር ያደረገኩት እና አሁን በቃ ላስተካክል ነው ትላላችሁ። ውዶች እያና እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ምክንያቱም ያው መቼም ሰራተኛ ስትሆኑ የትም ነው ሀገራችሁ። ትከተራላችሁ፣ ትሄዳላችሁ እና አብረን እናስተካክላለን። እኔ በነገራችን ላይ ልብስ ገዛለሁ ግን አለብሰው ይሄ ልብስ አሁን አዲስ ነው አለበስኩትን እዚህ ጋር ይቀመጣል እና ያው አሁን የምሄድበት ሀገር በጣም ይቀዘቅዛል፣ ይረዳድ ስለተባልኩኝ ሶ ምንድን ነው ያሰብኩት የምፈልጋቸውን የምፈልጋቸውን ልብሶች ለምሳሌ ይሄ ትንሽ ጠቦኛል፣ በጣም ጨምሮ ያለሁኝ እና እንዴት ናችሁ ውዶች? ይ ፕሊዝ ቪዲዮ ስታዩ ላይክ እና ሰብስክራይብ አድርጉኝ። እነዚህ በዚህ እዚህ ጋር ነው ማስቀምጣቸው እዛ ይዣቸው የምንሄደውን እነዚህ እነዚህን ጃኬት እና ታቀላቸው ኛምሾች ልብስ እንወዳለን። ጃኬት ኢትዮጵያ ሲሄድ ጃኬት መገዛ አይጠበቅበትም። ባይ ልብስ አይገዛልኝም ለእኔ እና ውዶቼ የኤድቴጅ ነው ምናምን እንዳትሉኝ። ኢትዮጵያ ልሄድ ነው፣ በቃ ጠቅልዬ ኢትዮጵያ ልገባ ነው። ባይ ባይ። የሰው ሀገር በቃኝ። ሰምታችኋል እና ኢትዮጵያ ልገባ ነው ጠቅልዬ። ምን ትሉኛላችሁ እስኪ ንገሩኝ። እና ጋይስ ያው አንዳንድ ጊዜ ማለት ነው ፈጣሪ ነገሮቹን ምናምን እናንተ እንዳስባችኋችሁ አይሆኑም። ሰው ያስባል እግዚአብሔር ይፈጽማል። ግን ደግሞ በህይወታችሁ ምንም ነገር ቢፈጠር ምንም ነገር እንትን የሚል ቃል ይሁን እስኪ ነገም ሌላ ቀን ነው ብላችሁ ማሰብ አለባችሁ። እና በእርግጥ እኔ ኢትዮጵያ ጠቅልዬ ለመግባት ሁለት ልብ ነኝ። ግን ደግሞ ምን መሰላችሁ ጋይስ፣ ወይኔ የእናቴ መቀነት፣ ያው ብዙ ልብስ ይዤ አልሄድም። አሁን አሁን አላቅም፣ እርግጠኛ አይደለሁም። ከቀላችሁ ፍፍ እና ማአት ማአት ልብስ ነው ያለኝ። ሶ እዚህ ጋር ይሄን ሻንጣ እኔ ሰራ የምፈልገው ነው። እና ያው እኔ ኢትዮጵያ ላይ ነው ምናምን ያልኳችሁ ውሸቴን ነው። ኢትዮጵያ አልሄድም። ግን በቃ አይደለም መናገር ይኑርብኝ አይኑርብኝ አላቅም። የት እንደምሄድ እዛው ቦታው ሲሆን ቪዲዮ ሰራ አላችኋለሁ። ግን ማወቅ ያለባችሁ በሕይወታችሁ እኔ አሁን ከኢትዮጵያ ባለፈው ሆድዳይ ሄጄ ስመለስ ብዙ ነገር አስቤ ነበር የመጣሁት። ብዙ ነገር ማለት ነው። ግን አንዳንድ ጊዜ ጋይስ ብታምኑም ባታምኑ የሰው ልጅ ብዙ ያስባል። የሰው ልጅ በጣም ብዙ ነገር ያስባል። ግን ታውቃላችሁ በደቂቃ ውስጥ በሕይወታችን ምን ሀፕን እንደሚያደርግ ምን እንደሚፈጠር ታውቃላችሁ። ግራ ይገባናል፣ አናቅም። እና እኔ አሁን ላይ እየተረደው ያለሁት ይህንን ነው። በቃ ነገ ሌላ ቀን ነው። ዛሬም ብቻ ነው ልናስብ የምንችለው፣ ዛሬም ብቻ ነው መኖር ያለብን። ምክንያቱም እኔ በነገራችን ላይ በጣም ነው የምጨነቀው። በጣም አስብ ነበረ በፊት ይሄ እንደዚህ ሁኖ በዚህ ወጥቶ በዚህ ገብቶ። ግን አሁን ላይ ታውቃላችሁ በህይወት አንዳንድ ነገሮች እያየው ስለሆነ ነገር አላስብም በቃ ዛሬን ነው የማውቀው፣ ዛሬን እንጂ ነገ ሰለማቅ ሰለማላቅ ሶ ነገ ነገ ነው በቃ እኔ ጋ አሁን ላይ ነገ ነገ ነው እንጂ ብዙም ያን ያህል እንደ በፊቱ ወይኔ ወይኔ አንድ ቀን እንኳን ሳለው ሰው በቃ የኢትዮጵያ ነገር እኔ እኮ አይሆንልኝም፣ ጋይስ ይሄ ነገር አንድ ሰሞን ፋሽን ነበረ። ፋሽን ነበር። ያያችሁት እንዴት እንደሚያምር ግን አለበስኩት እንስቲ በሰው ከመሄድ በፊት እሁድ ለብሷል። እሁድ እሁድ ለብሼ ፎቶ እንነሳበታለሁ። አንድ ቀን እንኳን ደህና ፎቶ ብላችሁ ታምናላችሁ። ግን እዩት እንግዲህ ይሄ የሶስት ሺህ ብር በኢትዮጵያ ሁለት ሺህ እንኳን አይሆንም።

ሲጀመር ማለት ነው እዚሁ አስቀምቼው ነው የሄድኩት። ወይ ይሄ ሁሉ ከየት ነው የመጣ? እመቤቴ የኢትዮጵያኑ ስልኩም እንዴ፣ ቆይ በጣም ብዙ ነገሮች። ኢትዮጵያ በአሁኑ ሲሄድ ልብስ እራሱ አለበስኩኝ ማለት ይቻላል። የህቶችን ነው ስለብስ የነበሩ። ለምን እኔ ከዚህ ስመጣ የኢትዮጵያ ልብስ ተቋወደው ሳይሆን ማድረግ ብዙ ጊዜ ይሄ እዚህ የሚቀር ነው ጋይስ ቪዥዋል ሄድም እናም ይሄ እዚህ ቢቀር ነው ዝም ብዬ ደግሞኛ ስለመጣ ደግሞ እኔ ሲሄድ ኢትዮጵያ ላይ ብዙ ጊዜ ልብስ አልገዛም፣ በተከራችለኝ ለምን ታውቃላችሁ? አሁን ደግሞ እዚህ ጋር መቼም ጥያቄ ፈጥሞባችኋል፣ የት ነው የምትሄደው እያላችሁ እ እዛ ኢትዮጵያ ሚሄደው ልብስ ነው ትላላችሁ። ላሁም እዚህ ጋር ይህም ይሄዳል፣ ይህም እንኳን እዚህ ነው የማስቀምጠው። አይ ቲንክ ሶ እዛ ይበልደራሉ በጣም ኢትዮጵያ ምን ይበልዳ። ገና ማታ ለምሳሌ በነገሮችን የምታጠሉ ሳለ፣ ግን ያው እንዳልኳችሁ አሁን እናንተ ገምቱ የት እንደሚሄድ ኢትዮጵያ ነው ወይስ ሌላ ሀገር ነው ወይስ ምንድን ነው ሲገምቱ። ምክንያቱም በዚሁ አላለቀም። ጃኬት እቺ ታስፈልገኛለች እዛ። ይሄ ይተኮሳል። ነገ የሚተኮስ ልብስ አለ። ገና ብዙ የሚቀበይ ልብሶች አሉ። እና ውዶችዬ እንግዲህ እንጋ ገና እያጠብኩኝ የሚታጠቡ ልብሶች አሉ። እዚህ ውስጥ የሚገቡ ልብሶች አሉ። ይሄ እዚሁ የሚቀመጥ ነው። ያ ደግሞ ይዝበታሉ። ማት ልብስን ያለ በነገራችን ላይ ነገ የምቀጠው ይሆናል። አሁን ደክሞኛል፣ ልተኛ ነው እና እስኪ የት እንደሚሄድ ገምቱ፣ ገምቱ እስኪ። ከገመታችሁ ትሸለማላችሁ። ጋይስ ደክሞኛል፣ እንጂ ገና አልጨረስኩም። ማት ልብስ አለ ግን የሚታጠብም የሚተኮስም አለ ከዛ ምን በቃ ይሁን አለ አይደለ? እንዴት ነው በነገራችን ላይ ማለት ነው። እኔ ምን አለ እኔ አሁን ብዙ ጊዜ የትም አሁን ኢትዮጵያም ሲሄድ የትም ሲሄድ ብዙ ጊዜ ልብስ ግማሽ እዚህ ጥዬ ነው የሚሄደው እዛ የእህቶችን እህቶች በእኔ የእህቶች ይሰላሉኝ የእህቶችን ሰገም ለብስ ግማሽ ልብስ ምናምን እዚህ ጥዬ ነው የሚሄደው። እና አሁን እራሱ ሻንጣ ሲገለብት ብዙ ኢትዮጵያ ይዣቸው ያደድኩ ያለበስኳቸው ብዙዎች አገኘሁ ማለት ነው። እና አሁን ደግሞ የሌላ ሀገር ስለሆነ የሚሄደው እነዚህ ልብሶች የሆነ ጭንቅ ብሎኛል። እዛ ምንድነው የምለብሰው? ምክንያቱም ቅዝቃዜ ነው ሙቀት ነው የሚለው ነገር እና ይህም ቪዲዮ ማለት ነው በደንብ ላይክ ካደረጋችሁ ሰብስክራይብ ካደረጋችሁ ነገ የት እንደሚሄድ ወይም ደግሞ ቪዲዮ ሰጋላችኋለሁ። ግን ጠቅልዬ ነው የምሄደው አንድኛዬን ማለት ነው።